በሰማይ በእምድር ይህን ቪዲዮ ስክሮል እንዳታደርጉ እስከ መጨረሻ ሳታደምጡ አደራ። በሰማይ በእምድር ዛሬ ብቻ ነው የማስቸገራችሁ። ተመልካቾች ይመቻችሁ። ይህን ቪዲዮ እንዳታሳለፉት። ይህን ቪዲዮ ሼር፣ ኮፒ ልክ እያደረጋችሁ እነዛ ልጆች ጋር አደርሱልኝ። ጽጌ ጋ ሩታ ጋ አብርሽ ጋ። ይመቻችሁ። ሽና ሩታ ሊጋቡ ነው ብሏል። እንግዲህ እውነት ከሆነ መልካም ትዳር ትዳር እንግዲህ ቆንጆ ነው፣ ደስ ይላል በጣም ማለት ነው። እንግዲህ ከብዙ ፈተና በኋላ እናንተ ልትጋቡ መሆኑን ሰምተን ቪዲዮ አድርሳችሁላቸው ለእነሱ እነሱ ይዘውልኝ ካልመጡ እነዚህ እነ ሰዎች ሰው አይደሉም፣ እነዚህ ሰዎች የኢትዮጵያ ልጆች አይደሉም ማለት ነው። በቃ እኔ በህይወቴ አዝንባቸዋለሁ። እኔ ማውቀው ሰው የለም። በዛ ላይ ደግሞ በጣም የምታወሩ ልጆች አላችሁ። በነገራችን ላይ ግን አሁን በቅብሳት አምጡ። እኔ ምናልባት በዶላር ትከፈለች ልትሉ ትችላላችሁ። እኔ ዳይፐር ተወዶብኛል ተመልካቾች፣ ዳይፐር በጣም ጨምሯል። በፊት የመጀመሪያ ልጅ ሳሳድግ በመቶ ብር በሁለት መቶ ብር ነበር። አሁን ግን አምስት መቶ ብር ገብቷል። ሰላሳ ምናምን ፍሬው ገባ፣ ምን ያክል ጭማሪ እንዳለ ስለዚህ የዳይፐር አለብኝ፣ የወተት አለብኝ፣ እንኳን ሂማን ሄር ጸጉር ቤት መሰሪያ ብር የለኝም። ምን ይሆን ይችላል፣ ስራ ፈትቻለሁ። ባጠቃላይ ይህን ቪዲዮ እነሱ ጋር እንዲደርስ አረጋግጥኝ፣ እነሱ ጋር እንዲደርስ አረጋግጥኝ፣ ስለ ትዳር አምላክ፣ ስለ ሰርጋቸው አምላክ፣ ለዚህ ከሰርጋቸው ላይ ቆንጠር አድርገው ለኔ ሂማን ሄር ይግዙልኝ፣ ባይነኝ የኔ እንደራሴ ማለት ነው። ምክንያቱም ስለባችሁ ልክ እንደ እናንተና እንደ ትንሽ አሸት ተባረጋት እኔም ቆንጅኔ መጣ ይል እንደሆነ ብዬ ነው። ተመልካቾች ገባችኋል? እና ሰላም የተከበራችሁ የተወደዳችሁ የቻናል ቤተሰቦች ሰላም ለእናንተ ይሁን። ለምናላችሁ ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ተመልካቾች እንግዲህ ተመልካቾች ይሄን ቪዲዮ ኮፒ ሊንክ እና ሼር እያደረጋችሁ ልበላችሁ ልክ እንደ እንደ ቲክቶክ ማለት ነው እና ሼር እያደረጋችሁ ይህን ቪዲዮ አድርሱልኝ። ሆነን ለምናገር በኮመንትም ቢሆን ይህን ቪዲዮ የምሰራላችሁ ለጽጌና ለዳኒ ለዳኒ ሩያል ነው ሩያል ለዳኒ ለሩታና ለአብርሽ ነው። ያ እንግዲህ እናንተ ደጋግ ኢትዮጵያኖች ናችሁ። ዛሬ ደግሞ እናንተ ነው ማስቸገራችሁ። እንግዲህ ያላችሁት ዱባይ ነው። እንደሚወራው ከሆነ አብርሽና ሩታ ሊቃቡ ነው ብሏል። እንግዲህ እውነት ከሆነ መልካም ትዳር ትዳር እንግዲህ ቆንጆ ነው። ደስ ይላል በጣም ማለት ነው። እንግዲህ ከብዙ ፈተና በኋላ እናንተ ልትጋቡ መሆኑን ሰምተናል አይተናልም። የአውነት ከሆነ ግን ላይሆን ይችላል። በዛ ላይ ደግሞ ዳኒ እንደነገረን ከሆነ በትናንሽ ሰርግ በትላልቅ ሰርግ ውስጥ ትንንሽ ሰርጎች አሉ ተብሏል። እንግዲህ ዳኒና ጽጌም ቀለበት እንደሚያስሩ እንደዚህ ዓይነት መረጃ አለ፣ ግን ይፋ የወጣ ነገር የለም ተመልካቾች። ስለዚህ ዛሬ እነሱን እንግዲህ ጸጉሬ እንደምትመለከቱት ከሆነ በጣም እየገባ ነው። ያው እንግዲህ የሶስት ልጆች ጭና ስሆን ነው መሰለኝ ጸጉሬ በጣም ሄዶብኛል ከፊቴ ማለት ነው። እና በጣም ገብቷል እንደምትመለከቱት ከሆነ ስለዚህ ለእኔ ምን ያስፈልገኛል? ሁማን ሄር ወይም ደግሞ በቃ ልክ እንደ ሚዲያ ላይ እንደማያቸው ጸጉሮች ያስፈልጉኛል የፈረስ ጭራ ማለት ነው። ይሄደን እንግዲህ ከዱባይ ይዘውልኝ እንዲመጡ ወይም ደግሞ ስፖንሰር እንዲሆኑኝ ዛሬ በአደባባይ እነሱን ሊያስቸግራቸው ነው የመጣሁት። እንግዲህ የተመልካቾች መጠይቅ ደስ ይላል። ከሆነልኝ ሆኑልኝ፣ ካልሆነልኝም ደግሞ አፌን ኩም አርጌ ቁጭ ነው የምለዋቸው። እንግዲህ እኔ በበኩሌ በጣም ነው የምወዳችሁ፣ በጣም ነው የማከብሯችሁ። ስለዚህ ተመልካቾቼ እንግዲህ እነሱን ዛሬ ፀጉር እንዲገዙልኝ ሁማን ሄር እንዲገዙልኝ እንድትነግሩልኝ ነው። ከሩባ ይዘውልኝ እንዲመጡ ከሌላቸው ብር ከሌላቸው እኔ አምሳ ፐርሰንት ከፍላለሁ። አምሳ ፐርሰንት ደግሞ አራቱ እንዲችሉኝ እፈልጋለሁ። የሁማን ሄር ስንት ብር እንደሆነ እኔ በሕይወቴ ጠይቂ አላቅም። ስንት ብርም እንደሆነ ሰምቼ በነገርአችላ ግን አሁን ላይ የሚዲያ ሰው ስትሆኑ ታዋቂ ሰው ስትሆኑ በቃ ያስፈልጋቸዋል፣ ያ ነገርና፣ ብዙዎቹ ደግሞ በዛ ነው የሚያምሩት የሚኳኳሉት። እኔ እንደምትመለከቱ አንድ ኩልና አንድ ቻፕስቲክ ብቻ ነው የምጠቀመው። ሜካፕ የለኝ ምን የለኝ ምን ለ ምን የሌላት ድሃ ነኝና፣ ትንሽም እንደው ፊቴ ወዛ የማረግባትን ነገር ከውጭ ሀገር ይዘውልኝ ቢመጡ ምን ይመስላችኋል? እንግዲህ ተመልካቹ ቢኖራቸው ነው አይደል? ሰርጋቸውን እዚህ ኢትዮጵያ ውስጥ አንደግስም፣ ከእናት ከአባታችን ጋር አናከብርም፣ ከአረቦቹ ጋር ነው እናከብራለን። ከአረቦቹ ጋር ነው ዱባይ ደግሞ መዝናኛ ናት ብለው ዱባይ ድረስ የሄዱት። ስለዚህ ለኔ ትንሽዬ ነገር ቢያረጉልኝ፣ ይችን ነገር ቢያደርጉልኝ ዘላለማ እኔ ምር ብዬ እኔ ኳል ብዬ ስወጣላቸው እንዴት ደስ እንደሚላቸው ለነሱ እራሱ ለአይምሯቸው እንዴት አድርጌ ንገራችሁ። በዛ ላይ ደግሞ ጉራጌዎች በጣም ደጎች ናቸው። በጣም የስራ ሰዎች ናቸው። በጣም ይሰራሉ፣ በጣም ይለፋሉ በነገራችን ላይ እና ስለዚህ ይህን ነገር ቢያደርጉልኝ፣ ይህን ነገር ይዘውልኝ ቢመጡ ሁሉ እንደው እዚህ ጋ እንደው ቀባ ውጭ ሀገር ሆኜ ቀባ ላት ነበር። ስሟን ራሱ እኔ እርስት አድርጌዋለሁ። እንደው ወዛብዬ ፈታ እንደው እንደው እምር ትልቅዬ ሰው እንዳልመስለባችሁ ልክ እንደ እናንተና እንደው ትንሽ አሸት ተባረጋት እኔም ቆንጅኔ መጣ ይል እንደሆነ ብዬ ነው። ተመልካቾች ገባችኋል። እና ሂማን ሄርና እንደው ይህች ምንድን ናት ስሟ እንደው ይሄ ኮስሞ ነው መሰለኝ ስሙ። ይህ ነገር ሰፖርት ቢያደርጉኝ እላለሁ። እናንተስ ምን ትሉኛላችሁ? እሺ የሚሉኝ ይመስላችኋል። ግን እውነን ለመናገር ይሄንን ቪዲዮ አድርሳችሁላቸው ለእነሱ እነሱ ይዘውልኝ ካልመጡ እነዚህ ሰዎች ሰው አይደሉም፣ እነዚህ ሰዎች የኢትዮጵያ ልጆች አይደሉም ማለት ነው በቃ እኔ በህይወቴ አዝንባቸዋለሁ። እኔ ማውቀው ሰው የለም። በዛ ላይ ደግሞ በጣም የምታወሪ ልጆች አላችሁ። በነገራችን ላይ ግን አሁን በቅብሳት አምጡ። እኔ ምናልባት ለበዓል ይመጣሉ ብዬ ስለማስብ ነው። ምክንያቱም ለሽርሽር ከሆነ አስራ አምስት ቀን ወይ ደግሞ ሳምንት ያክል ነው የሚቆዩት። ከዛ በሌላ ይቆዩ ይችላሉ። ኑሯቸውን መቼም እዛ አያደርጉ ማለት ነው። ስለዚህ በአጭር ጊዜው ስለሚመጡ ስለሚመጡ አድናቂዎችም ካላችሁ ይችን ነገር ላኩልኝ። በቃ በአደባባይ ላኩልኝ። እነሱ ካልቻሉ ማለት ነው ምክንያቱም እነሱ ናቸው በቅርብ ሰዓት የሚመጡት፣ ስለሚመለሱ ወደ ሀገር ቤት ማለት ነው። እንግዲህ ከዛ በኋላ በመኪና ይላኩልኝ። እኔ ብሩን በባንክ ቤት አስገባላችኋለሁ። ስለዚህ ኮንታክት ያደርጉኝ ስለፈጠራቸው አምላክ። ዛሬ በጣም ነው የማስቸግራችሁ። ይህንን ቪዲዮ እነሱ ጋር እንዲደርስ አድርጉልኝ፣ እነሱ ጋር እንዲደርስ አድርጉልኝ ስለ ትዳር አምላክ ስለ ሰርጋቸው አምላክ ስለዚህ ከሰርጋቸው ላይ ቆንጠር አድርገው ለኒ ሂማን ሄር ይግዙልኝ ባይ ነኝ እኔ ማለት ነው። ምክንያቱም ትንሽ ብርናት ብዬ አስባለሁ። ኢትዮጵያ ውስጥ መቼም የትራንስፖርት፣ የኤርፖርት፣ የምናምን የደላለ ምናምን ሲባል ብዙ ሊሆን ስለሚችል እነሱ ግን እዛው ስላሉ ይሄን ነገር ቢያደርጉልኝ ይዘው ዲም ቢመጡ ይገባቸዋል። በተለይ ጽጌ የኔ ቀበጥ ይህኒ ቡቺ ቡቺ ኡፍ አፍሺን በጣም ነው የምወደው በነገራችን ላይ ስታወራ ምናምን እንደው ልንገራችሁ ለወንድም የነበረ መደራት እና ለማንኛውም ግን ይዛችሁልኝ ነው እኔ አንደኛችሁም ብቻ አይደለም የጠየኩት አራታችሁም ነው አራታችሁም ዩቲዩበሮች ናችሁ የጠየኳችሁ እንግዲህ መቶ ዶላር መቶ ሀምሳ ዶላር ብታወጡ ነው ብዬ አስባለሁ አላቅ እኔ አላቅ እኔ እንደ ግምትኝ ነው ስለዚህ ይሄን እንግዲህ ከቻልኩ ሀምሳ ፐርሰንት እሰጣችኋለሁ ካልቻልኩም ደግሞ ስፖንሰር እንድትሆኑኝ ነው በቃ እኔ በአደባባይ የጠየኳችሁ ይህን ብቻ ነው እሱም በመውለዴ የተነሳ ፀጉሬ ስለገባብኝ ብቻና ብቻ ነው። ምክንያቱም እኔ ከዚህ በኋላ ወደ አረብ ሀገር መሄድ እንጃ እንጃ አላውቅም። ሰው መቼም ሰው በህይወት እያለ ሊቀላምድ ይችላል፣ ሀሳቡ ሊቀይር ይችላል። የሞተ ሰው ብቻ ነው ሀሳቡ የማይቀይረው። ከዚህ የባሰ ነገር ካጋጠመኝ ግድ ነው፣ ኑሮን ለማሻሻል ልጆቼን ለማሳደግ ብዬ ሊሄድ ይችላሉ። እስከዛው ግን ድረስ እዚህ ኢትዮጵያ ውስጥ ነኝ ያለሁት ልጅ የወለድኩ ስለሆነ አሁን ደግሞ አራተኛ ልጅ ከመጣ ጭራሽ ፀጉሬ እንደ ፍልፍሉ እዚህ ጋር ነው የሚገባው፣ ተመልካቹ ስለዚህ፣ ልጆች በሳቁ ቁጥር እኔ ደግሞ ሳቂታ ነኝ፣ ጥርስ ያምራል። ልጆችም ልክ እንደዛ ናቸው መሰለኝ። የወንዱ ልጅ ደግሞ ጠይቁኝ፣ በቃ ሄደ፣ እንዴት አባቱ እንደሄደ ስለዚህ፣ ይችን ሽፍንፍን አርኬ ልክ ዝች ጋር ድረስ እንዳመጣት፣ ኮፍያዋንም ቢሆን የሚሰፋውም ቢሆን እናንተ ለእናት ይጠቅማታል ለእሷ ይጠቅማታል ብላችሁ የምታስቡትን ፀጉር ብቻ፣ የኮስሞ ባለቤቶች መቼም ማየታችሁ አይቀርም፣ ላኩልኝ። ይሄ ይሻላታል። እኔ ይህንን ነገር እኮ ለሊያሾ ራሱ ብላት፣ እሷ በጣም ስለምቀያየር ወይ አንዱን ትልክልኝ ነበር፣ ግን እሷ መጠይቅ አልፈልግም። እሷ ስለምሰርታ ለፍታ ከቱርክ ነው ያመጣቸው። እኔ እኮ ከቱርክ እንዳለ ዋጋው ትንሽ ወደ ደልብኛል እንጂ የቱርክ እቃ የትም አይገኝም፣ ግን እንደው እኛም ውሃውን ስለነካ ነው የዛ አረብ ሀገሩ የአረቡ ይሻለናል ብዬ ነው። አቶርክ የሚባል አረብ ነው። በእርግጥ ግን ትንሽ ይከብደኛል እንጂ ለያሹን ብላት ጓደኝኝ ብላት፣ የኔ ውድ እስኪ አንዷ አንዷን ሂማን ሄር እንደው ከምትጠያት እንደው ከምትቀያየርያት እኔ አንዷን ላርጋት ብላት። እንቺ በቃ በአደባባይ እንቺ ነው የምትለው። ደግ ናት እሷ ታውቃላችሁ። ስለዚህ እኔ ደግሞ እሷ መጠየቅ አልፈልግም። ገባቸዋል። እኔ እሷ መጠየቅ ስለማልፈልግም እነሱን የጠየኩት ዛሬ ስለሄዱ ትናንትና ስለሄዱ ነው። ስለዚህ ትንሽ ጊዜ ነው ያላቸው። ስለዚህ ይሄ ቪዲዮ ብቻ አደርሱልኝ። ይህንም ቪዲዮ አይተውት፣ እውነት ለመናገር አይተውት ዝም ካሉኝ በህይወቴ የማዝንባቸው ልጆች ቢኖር እነሱን ብቻ እና እነሱ ስለ እውነት ስነግራቸው ማለት፣ ምክንያቱም አሪያ ብዙ ነገር እናደርጋለን ይላሉ። ምን ይላሉ? ምን ይላሉ? ይህን መስዋዕትነት እንዲከፍሉኝ እፈልጋለሁ። ስለዚህ እኔ ማሮች ይህን ነገር አስቸግራችኋለሁ። ሊንክ ይህንን ሊንክ እያነሳችሁ እነሱ ቪዲዮ ሲፖስቱ ይሄ ቪዲዮ ለእናንተ መልእክት ነው፣ ይህንን ቪዲዮ እዩት ብላችሁ ሊንኩን አስቀምጡልኝ ማለት ነው። ታጋርጓቸው ለማለት ወዳለሁ፣ ለሩታ፣ ለዳኒ፣ ለአብርሽ እንግዲህ እውነተኛ ሰርግ ስለ እውነት ስለ እውነት የፍቅር አምላክ ከሆነ ዛሬ የወሰዳችሁ መልካም ትዳር መልካሙን ሁሉ እንመኝላችኋለን። የአብርሃምና የሳሪ አድርግላችሁ ከሰው አይን ይሰውራችሁ። ምክንያቱም የሚዲያ የሚዲያ እንትን ሰርግ ወይም ደግሞ የሚዲያ ተንከባከቢ ስላላችሁኝ ብቻ ጸጉር ትንሽ ጸጉር ቤትም መሄድ ስለማልችል ምን ላርገው ሰራተኛ እንዳለመጣ